በትራንስፖርትና ሎጂስቲክስ ዘርፍ በርካታ የኢንቨስትመንት እድሎች እንዳሉ ተመላከተ። በትራንስፖርትና ሎጂስቲክስ ዘርፍ በርካታ የኢንቨስትመንት እድሎች ስላሉ በዘርፉ ኢንቨስትመንት አማራጮች መሳተፍ ለሚፈልጉ አስቻይ የፖሊሲና የመንግስት ድጋፍ መኖሩን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ይህ የተገለጸው በትራንስፖርትና እና ሎጂስቲክስ ዘርፍ ባሉት የኢንቨስትመንት አማራጮች ዙሪያ ከኦስትሪያ ልኡክ ቡድን ጋር በዛሬው ዕለት ውይይት በተደረገበት ወቅት መሆኑን አሻም ከትራንስፖርትና ሎጂስቲክስ ሚኒስቴር ያገኘችው መረጃ ይጠቁማል። የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስቴር ዴኤታ በሮ ሀሰን በትራንስፖርት እና ሎጂስቲክስ ዘርፉ ባሉት የኢንቨስትመንት አማራጮች ዙሪያ ከኦስትሪያ የገንዘብ ሚኒስቴር ሚኒስቴር ዴኤታ አንድሪያስ ሪቻርድ የተመራ ልኡክ ቡድን ጋር የሁለትዮሽ ዩሽ ውይይት አድርጓል። የኦስትሪያ የገንዘብ ሚኒስቴር ዴኤታ አንድሪያስ ሪቻርድ በበኩላቸው ኦስትሪያ በተለይ በአቪዬሽን ዘርፉ የካበተ ልምድ ያላት መሆኑን በመጠቆም በአጠረ ጊዜ ውስጥ የመግባቢያ ስምምነት በማድረግ በጋራ የምንሰራበት ሁኔታ እንፈጥራለን ብለዋል። የግልገል ጊቤ ሶስት የኃይል ማመንጫ ግድብ በዚህ ዓመት 7000 ጊጋዋት በሰዓት እያመነጨ እንደሆነ ተነገረ። የግልገል ጊቤ ሶስት ኃይል ማመንጫ ከፍተኛ የኤሌክትሪክ ኃይል በማመንጨት ለኢኮኖሚ እንቅስቃሴ መሳለጥ ጉልሚና መወጣቱን የግድቡ ስራ አስኪያጅ ሀብታሙ ሰሙ ተናግረዋል። ኬንያን ጨምሮ ለቀጠናው ሀገራት የኤሌክትሪክ ኃይል በማቅረብም ትልቅ ሚና ያበረከተ መሆኑን ሀብታሙ ተናግረዋል። ግድቡ 1870 ሜጋዋት ኤሌክትሪክ ኃይል የማመንጨት አቅም ያለው ሲሆን ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ግዙፍ ኃይል ማመንጫ መሆኑን ጠቁሟል። የግልገል ግቤ ሶስት የኤሌክትሪክ ኃይል ማመንጫ ግድብ የሀገሪቱን የኃይል አቅርቦት 50% በመሸፈን ለጎረቤት ሀገራትም ኃይል በማቅረብ ከፍተኛ ሚና እየተወጣ ነው ብሏል። የኃይል ማመንጫ ግድቡ የስራ ሂደቱን በኢትዮጵያ ብቁ ባለሙያዎች እየተመራ እንደሚገኝ የኢትዮጵያ ዜና አገልግሎት ዘግቧል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ስናልፍ ኢራን የሆርሙዝ ሰርጥን እዘጋለሁ ማለቷን ተከትሎ የነዳጅ ዋጋ በእጅጉ ሊጨምር እንደሚችል ተነገረ። ኢራን የዓለም የ20 በመቶ ነዳጅ መተላለፊያ የሆነውን የሆርሙስ ሰርጥን እዘጋለው ማለቷን ተከትሎ የኢራን የነዳጅ ዋጋ እጅጉን እየጨመረ እንደመጣ የሚወጡ መረጃዎች ያመላክታሉ። ዩናይትድ ስቴትስ በኢራን ላይ የምትፈጽመው ጥቃት ዓለም አቀፉን ኢኮኖሚ እድገት ሊጎዳ እንደሚችልም አይኤምኤፍ አስታውቋል። ቴድሮስ ፍቅሩ የኢራንና የእስራኤል ጦርነት ተከትሎ ዩናይትድ ስቴትስ በኢራን ላይ ጥቃት መሰንዘሯ የዓለም የነዳጅ መስመር የሆነውን የሆርሙስ ሰርጥ ኢራን እዘጋለው በማለት እየዛተች ነው። ዩናይትድ ስቴትስም ይዛቻ ወደ ተግባር ሊለወጥ ይችላል የሚል ስጋት ያደረባት በሚመስል መልኩ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል ቻይና፣ ኢራን ይህን ተግባር ከመፈጸም እንድትቆጠብ አድርጊ ሲሉ መልእክት አስተላልፈዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢራን ከዓለማችን እጅግ አስፈላጊ የመርከብ መንገዶችና የነዳጅ ማስተላለፊያ መስመሮች አንዱ የሆነውን የሆርሙዝ ባህር ሰርጥን ከመዝጋት እንድትከላከል ጥሪ አቅርበዋል። ይህ የሩቢዮ አስተያየት የመጣው የኢራን የህዝብ ተወካዮች ምክር ቤት ሆርሙዝን የመዝጋት እቅዱን ማስደቁ ከተዘገበ በኋላ ነው። በነዳጅ አቅርቦት ላይ የሚፈጠር ማንኛውም መስተጓጎል በኢኮኖሚው ላይ ከፍተኛ መዘዝ ያስከትላል ብለዋል። ቻይና በተለይ የኢራንን ዘይት በመግዛት በዓለም ቀዳሚ ስትሆን ከቴህራን ጋር የጠበቀ ግንኙነት እንዳላት ይነገራል። ይህ የኢራንና የእስራኤል ጦርነት ከተጀመረ በኋላ የዓለም ነዳጅ ዋጋ በ10 በመቶ መጨመሩ ይታወሳል። አሁን ደግሞ አሜሪካ በኢራን የኒውክሌር ቦታዎች ላይ የፈጸመችውን ጥቃት ተከትሎ የነዳጅ ዋጋ እጅጉን እየጨመረ እንደመጣ የሚወጡ መረጃዎች ያመላክታሉ። ሩቢዮ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ቻይና የኦርሙዝ መዘጋት ያለውን አሳሳቢ ጉዳይ በማጤን የኢራንን መንግስት በዚህ ጉዳይ እንድታነጋገር ጠይቀዋል። እነሱ የባህር ዳርቻውን ከዘጉ ለኢራን ኢኮኖሚያዊ ራስን ማጥፋት ይሆናል ብለው በገለጹት የአገላለጽ ንግግር፣ ይህን ለመቋቋም አማራጮችን ይዘን እንቀርባለን፣ ነገር ግን ሌሎች ሀገሮችም ያንን መመልከት አለባቸው ከኛ የባሰ የሌሎች ሀገራት ኢኮኖሚ ይጎዳል ሲሉም አስጠንቅቀዋል። ሀያ በመቶ የሚሆኑ የዓለም ዘይት በኦርሙዝ ባህር ሰርጥ ውስጥ ያልፋል። በመካከለኛው ምስራቅ የሚገኙ ዋና ዋና ዘይትና ጋዝ አምራቾች የውሃ መንገዱን በመጠቀም አካባቢውን ሀይል ለማጓጓዝ ይጠቀሙበታል። በባህር ላይ የሚደረገውን እንቅስቃሴ ለማደናቀፍ የሚደረግ ማንኛውም ሙከራ የዓለም የነዳጅን ዋጋ በማንኛውም ሰዓት ወደ ላይ ከፍ ሊያደርገው ይችላል ያለው ቢቢሲ ህንድ፣ ጃፓንና ደቡብ ኮሪያን ጨምሮ ሌሎች ዋና ዋና የኤዥያ ኢኮኖሚዎች እንዲሁም ሌሎች የኤዥያ ሀገራቶች በሆርሙዝ በሚያልፈው ድፍድፍ ዘይት ላይ ጥገኛ መሆናቸው ተመላክቷል። ካለፈው ሳምንት ወዲህ የነዳጅ ዋጋ በበርሜል ወደ 81 ነጥብ አራት ዶላር ከፍ ብሏል። ይህም በቀን አንድ ነጥብ አራት በመቶ መጨመሩን ያሳያል ተብሏል። በኤምኤስቲ ፋይናንሽል የኤነርጂ ጥናት ኃላፊ የሆኑት ሳውል ኮቪንክ እንዳሉት አሜሪካ አሁን ለማንኛውም የኢራን የመልሶ ማጥቃት ለመዘጋጀት በቀጠናው ውስጥ እጅግ አስደናቂ የሆነ የመከላከያ አቋም ላይ ትገኛለች። ነገር ግን ለነዳጅ ዘይት ዋጋ ያለው ሁኔታ የበለጠ ሊባባስ ይችላል ብለዋል። ቻይና በተለይ ከኢራን ከፍተኛ ነዳጅ እንደምትገዛ የዘገበው ቢቢሲ ከኢራን የምታስገባው የነዳጅ መጠን ባለፈው ወር ከፍተኛ ብልጫ እንዳለው ዘግቧል። ከዚህ ጋር በተያያዘ ደግሞ ዩናይትድ ስቴትስ በኢራን ላይ የምትፈጽመው ጥቃት ዓለም አቀፉን የኢኮኖሚ እድገት ሊጎዳ እንደሚችል ዓለም አቀፉ የገንዘብ ድርጅት አስጠንቅቋል። በቅርቡ ወደ ኢትዮጵያ መጥተው የኢትዮጵያን የማክሮ ኢኮኖሚ ማሻሻያን ያደነቁት የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዳይሬክተር ክርስታሊና ጆርጂቫ እርሳቸው የሚመሩት ተቋም የኤነርጂ ዋጋን በቅርበት እየተከታተለ የተካሄደ መሆኑን በመግለጽ የነዳጅ ዋጋ መጨመር በዓለም ኢኮኖሚ ላይ ሁሉን አቀፍ ተጽዕኖ ሊያሳደር እንደሚችል አስጠንቅቀዋል። ይህ የሆርሙስ ሰርጥ የሚዘጋ ከሆነ ምን አይነት አማራጮች ሊወሰዱ ይችላሉ? ኢራን ሲን ሰርጥ ከዘጋች በኋላ ያለው የኃይል አሰላለፍ ምን ይሆናል? እንዲሁም ሁለንተናዊ በሆነ መልኩ ምን ያጋጥማታል የሚለው የሚጠበቅ ነው። ዝርዝር ዘገባውን ስናዘጋጅ አልጀዚራን፣ ቢቢሲንና ና ዘጋርዲያንን በዋቢነት ተጠቅመናል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቋል። ስለተከታተላችሁን እናመሰግናለን።